በአንድ ሀገር ውስጥ የፋይናንስ ደህንነትን ለማስጠበቅ ቢያንስ የተቀማጭ ዋስትና የፋይናንስ ተቋማት መልሶ ማገገሚያና ና የመፍትሄ ሀሳቦችን ማፍለቂያ ማዕቀፍ ማዘጋጀት እንደሚያስፈልግ የዓለም ባንክ ያወጣው ጥናት ያመላክታል። ይህንኑ ተከትሎም የፋይናንስ ዘርፉን ጤናማነት ለማረጋገጥ የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በ2013 ዓ ም ተቋቁሞ ወደ ስራ ገብቷል። አሁን ላይ 86 የፋይናንስ ተቋማት የፈንዱ አባል ሲሆኑ ከተቋማቱ አማካይ ዓመታዊ ጠቅላላ ተቀማጭ ገንዘብ 0.3 በመቶ አረቦን ይከፍላሉ። የፋይናንስ ተቋማቱ ለኪሳራ ወይም ለውድቀት ሲጋለጡና ስራ ሲያ ፈንዱ ለገንዘብ አስቀማጭ አካል እስከ 100 ሺህ ብር ክፍያን ይፈጽማል። ፈንዱ ለገንዘብ አስቀማጮች እስከ ብር 100 ሺህ የሚከፍል ሲሆን ክፍያውንም የሚፈጽመው በዘጠና ቀናት ውስጥ ነው። የፈንዱ አባል ፋይናንስ ተቋማት ከመላው ማህበረሰብ ተቀማጭ ገንዘብ ለመሰብሰብ ከኢትዮጵያ ብሔራዊ ባንክ ፈንድ የወሰዱ ማነው ፈቃድ የወሰዱ ሁሉም ፋይናንስ ተቋማት በሙሉ በግዴታ የፈንዱ አባል መሆን አለባቸው። በዚሁ መሰረት በአሁኑ ወቅት 86 የሚሆኑ የፋይናንስ ተቋማት የፈንዱ አባል ሲሆኑ ከነዚህም ውስጥ 31ዱ ንግድ ባንኮች፣ ቀሪዎቹ 55ቱ የማይክሮ ፋይናንስ ተቋማት ናቸው። ነገር ግን የኢትዮጵያ ልማት ባንክ እና የቁጠባና ብድር ህብረት ስራ ማህበራት የፈንዱ አባል አይደሉም። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ባለፉት 9 ወራት 52 ቢሊየን ብር ከአባላቱ ባርቦ መሰብሰቡን ያነሳ ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ11.1 በመቶ ጭማሪም አለው። ባለፉት 9 ወራት ፈንዱ በእቅዱ መሰረት ከአባል የፋይናንስ ተቋማት ብር 52 ቢሊየን አርቦን የሰበሰበ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ11.1 በመቶ እድገት አሳይቷል። ከተሰበሰበው አርቮን ውስጥ ብር 2.67 ቢሊየን ወይም 51.3 በመቶ ከግል ባንኮች፣ ብር 2.47 ቢሊየን ወይም 47.5 በመቶ ከኢትዮጵያ ንግድ ባንክ ሲሆን ቀሪው ብር 59.49 ሚሊዮን ወይም አንድ ነጥብ ሁለት በመቶ ከማይክሮፋይናንስ ተቋማት የተሰበሰበ ነው። የመድን ፈንዱ የሰበሰበውን አርቦን በመንግስት ግምጃቢ ሰነዶችና በሌሎች ተቀባይነት ባላቸው መንገዶች መዋለ ንዋይ በማፍሰስ አቅሙን ለማሳደግም እየሰራ ይገኛል። በዚህም የኢንቨስትመንት ክምችቱ 1211 ቢሊየን ብር መድረሱን የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ስራ አስፈጻሚ ዶክተር ደሳለኝ አምባው አንስተዋል። ፈንዱ ተጨማሪ ገቢ ለማግኘት እና የገንዘብ አቅሙን ለማሳደግ የሰበሰበውን አረቦን እና ተመላሽ የተደረጉ ኢንቨስትመንቶችን መልሶ ኢንቨስት እያደረገ ይገኛል። በዚሁ መሰረት እስከ ባለፉት ዘጠኝ ወራት ድረስ የፈንዱ የኢንቨስትመንት ክምችት ወይም ኢንቨስትመንት ፖርትፎሊዮ ብር 12 ነጥብ አንድ አንድ ቢሊየን ደርሷል። በአጠቃላይ ባለፉት ዘጠኝ ወራት ውስጥ ፈንዱ ብር አምስት ነጥብ ስምንት ዘጠኝ ቢሊየን ገቢ ያገኘ ሲሆን ከዚህ ውስጥ 88.29 በመቶ በመቶ ከ4 ሲሆን ቀሪው 11.71 በመቶ ከዩንቨስትመንት ሥራው ያመነጨው ተጨማሪ ገቢ ነው። በወለድ አልያም ካለወለድ ገንዘብ ተቀማጭ የሚያደርጉ አባላት በመኖራቸው የገቢ አሰባሰቡ ይህንኑ ታሳቢ ያደረገ መሆኑን ደግሞ የመድን ፈንዱ ኦፕሬሽን ዘርፍ ዳይሬክተር መርጋዋ ቆያ ያነሳሉም። በዚህ አገር ላይ ሁለት አይነት ባንኪንግ ሲስተም አለ። ኮንቨንሽናሉ አለ፣ ሴም ታይም ደግሞ ኢንተረስት ፍሪ አለ ገንዘብ አስቀማጮቻችን ከኮንቨንሽናሉም አሉ ከኢንትረስት ፍሪም አሉ እና እኛ እዚህ የምንሰራው ሁለቱንም ፍላጎት የሚያሟላ ነው። ኮንቨንሽናሉም ኮንቨንሽናሉ ተጠቃሚ ይሆናል ኢንተረስት ፍሪም እንደዛ ማለት ነው። ስለዚህ ከሁለቱ ገንዘብ ይሰበስባል። በተለያየ አካውንት ነው ዲፖዚት የምናደርገው። በተለየ መልኩ ነው ሪከርድ የምንደረገው ባለው ህጉ በሚፈቅደው መልኩ አንድ ላይ አይደለም። ሰፓሬት ሊኖር ሪከርድ እንደሚደረገው የሚያዘው ማለት ነው። ስለዚህ ይህም የተሰበሰበው ደግሞ መልሰን ኢንቨስት እናደርጋለን። ባለፉት ዘጠኝ ወራት የመረጃ እያያዝ ቴክኖሎጂን የመገንባት ሰራተኞችን የማሟላት የባለሙያዎችን አቅም የመገንባትና ሌሎችም ጠንካራ ስራዎች መከናወናቸውም ተመላክቷል።